አመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርብናል። በቅድሚያ ማርቶቹን። ለምርት ነጻ ዝውውር እንቅፋት የሆኑ የክልል ሕገ ወጥ ኬላዎችን የማንሳት ስራ ተጀመረ። ስለመጪው ምርጫ ሂደትም ሆነ የጊዜ ሰሌዳ የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ ዘጠኝ የተቃዋሚ የፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቁ። በጅንካ ከተማ ምንነቱ በመረጋገጥ ላይ እያለ ሄሞራጂክ ፊቨር በሽታ ተከሰተ። በአርቴፊሻል ኢንተለጀንስ የታገዘ የነዋሪነት መታወቂያ አሰጣጥ ስርዓት በሙከራ ላይ እንደሚገኝ ተገለጸ። ፍርድ ቤቱ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረቡባቸው ሶስት ክሶች በሁለቱ ክሶች ነፃ ያላቸው የንግድና ቀጣናዊ ትስስር ሚኒስቴር መንግስት የማያውቃቸው ለምርቶች ነጻ ዝውውር ተግዳሮትን የፈጠሩ የተለያዩ የክልል ሕገ ወጥ ኬላዎችን ማንሳት መጀመሩን አስታውቋል። ቁጥራቸው ምን ያህል እንደሆነና በየትኛው ክልሎች እንደሚገኙ ያልተገለጸው ሕገ ወጥ የተባሉ ኬላዎች ከአገልግሎት ውጪ ለማድረግ የፌዴራል ፖሊስ ከጉምሩክ ኮሚሽን ከትራንስፖርትና ሎጂስቲክስ እንዲሁም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። የህገ ወጥ ኬላዎች መብዛት ምቹ የንግድ እንቅስቃሴን አውኳል ያሉት የንግድና ቀጠና የትስስር ሚኒስቴር የኮሚኒኬሽን ዳይሬክተር አቶ ወንድሞ ፍላቴ የኬላዎቹ መፍረስ የምርቶችን በተመጣጣኝ ዋጋ ለገበያ መቅረብና ያለገደብ መሰራጨትን ያረጋግጣል፣ ሆን ተብሎ የሚፈጠር የምርት እጥረትን ይከላከላል፣ ለውጭ ገበያ የሚቀርቡበትን እድል ያሰፋልን ብለዋል። የኮሚኒኬሽን ዳይሬክተሩ አያይዘውም በ2017 በጀት ዓመት ከአጠቃላይ የወጪ ንግድ 8.3 ቢሊዮን ዶላር መገኘቱን ይህም የ2016 በጀት ዓመት ጋር ሲነጻጸር የተሻለ እንደነበር ገልጸዋል። በተያዘው በጀት ዓመት 9.4 ቢሊዮን ዶላር ለማግኘት መታቀዱን የገለጹት ዳይሬክተሩ ከዚህ ውስጥ ባለፉት ሶስት ወራት ሁለት ነጥብ አራት ስምንት ቢሊዮን ዶላር መገኘቱን ጠቁመዋል። የጉምሩክ ኮሚሽን በኢትዮጵያ የተለያዩ አካባቢዎች ከ297 በላይ ህገ ወጥ ኬላዎች መኖራቸውን በመግለጽ ኬላዎቹን ለማፍረስ በርካታ ስራዎች እየተሰሩ ቢሆንም በዚህ ህገ ወጥ ተግባር ላይ የጸጥታ አካላትን በስፋት የሚሳተፉበት በመሆኑ ችግሩ አሁንም ድረስ መዝለቁ ስለመታወቁ ተዘግቧል። ስለ መጪው ምርጫ ሂደትም ሆነ የጊዜ ሰሌዳ የተመለከተ ውይይት ከመደረጉ አስቀድሞ የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ ዘጠኝ የተቃዋሚ ፖለቲካ ፓርቲዎችና አንድ የፓርቲዎች ስብስብ ጠየቀ። መንግስትና ገዢው ፓርቲ ቅድመ ሁኔታዎችን በመሟላት ለሁሉም ወገኖች ነጻና ፍትሀዊ የሆነ የውድድር ምህዳር እንዲፈጥሩ ፓርቲዎቹ ጥሪ አቅርበዋል። ዘጠኙ ፓርቲዎችና የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ የተሰኘው የፓርቲዎች ስብስብ ጥሪውን ያቀረቡት በኢትዮጵያ ነጻና ፍትሀዊ ምርጫን ለማካሄድ የሚያስችል ሁኔታዎችን መፍጠር በተመለከተ ረቡ ህዳር 3 2018 በጋራ ባወጡት መግለጫ ነው። ፓርቲዎቹ በዚሁ መግለጫቸው ለመጪው ጠቅላላ ምርጫ ኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑን ገልጸው፣ ምርጫ ቦርድ ሂደቱን እያከናወነ ያለው በህግ ከተሰጠው ተግባርና ኃላፊነት አንጻር መሆኑን እንደሚገነዘቡ ፓርቲዎቹ አስታውቀዋል። ሆኖም ቦርዱ የጀመረው እንቅስቃሴ ለምርጫ አስቻይ ሁኔታዎች መኖራቸውን ባልተረጋገጠበት እየተደረጉ ያሉ በመሆኑ ጥረቱ ሁሉ ትርጉም አልባ መሆኑን በግልጽ መናገር እንፈልጋለን ሲሉ ፓርቲዎች በመግለጫቸው አስፍረዋል። ዘጠኙ ፓርቲዎች በመግለጫቸው 2018 ዓ ም ጠቅላላ ምርጫ ባለፈው ጊዜያት ከተካሄዱት የተለየና አስተማማኝ ሰላምን ለመገንባት የሚያስችል እንዲሆን ምቹ ሁኔታ መፈጠር አማራጭ ሳይሆን ቅድመ ሁኔታ መሆኑን አጽንኦት ሰጥተዋል። በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር በሽታ ተከሰተ፤ ስምንት ሰዎች በበሽታው ተጠርጥረዋልም ተብሏል። በደቡብ ኢትዮጵያ ክልል በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር ምንነቱ ያልታወቀ በሽታ መከሰቱን የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። የጤና ሚኒስቴር፣ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጋራ በወጡት መግለጫ እስካሁን ድረስ ስምንት ሰዎች በበሽታ እንደተጠረጠሩ ገልጿል። መግለጫው ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅ ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላብራቶሪ ምርመራዎችን እያከናወነ መሆኑን ገልጿል። በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ ይገኛል ብሏል። በመሆኑም መላው ህዝባችን ና የሚመለከታቸው ባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክረ ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርጉ አሳስቧል። በአፍና በአፍንጫ የሌሎችም የሰውነት ክልሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማት መሄድና በወቅቱ የላብራቶሪ ምርመራ ማድረግ እንደሚገባ አስገንዝበዋል። በተጨማሪ ምልከታ ከታየበት ማንኛውም ሰው ጋር ንክኪ የሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳንታይዘር ወይም በውሃና በሳሙና መታጠብ ማጽዳት አስፈላጊ ነውም ተብሏል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና ነዋሪነት አገልግሎት የነዋሪዎችን መታወቂያ አሰጣጥ ስርዓት በሰው ሰራሽ አስተውሎት በታገዘ ዘመናዊ ስርጭት የመቀየር ሙከራ ላይ እንደሚገኝ ገልጿል። ኤጀንሲው ከ14 ዓመታት በፊት የተዘረጋው የአሰራር ስርዓት ከ2015 ዓ ም ጀምሮ ባከናወነው ሪፎርም በበይነ መረብ ወይም በኦንላይን መለወጡን የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡሹም ያስታውቀዋል። በሙከራ ላይ ስለሚገኘው አዲሱ ዘመናዊ የመታወቂያ አሰጣጥ ስርዓት በሰው ሰራሽ አስተውሎት የሚታገዝ አሰራር የሙከራ ጊዜውን ሲያጠናቅቅ ኤጀንሲው የነዋሪነት መታወቂያ፣ የልደትና ሞት የምስክር ወረቀትን ጨምሮ ሌሎችም የወሳኝ ክውነት ማስረጃዎችን ለተገልጋዮች ሲሰጥ በሲስተም መቆራረጥ ምክንያት የሚገጥመው የደንበኞችን መጉላላት ያስቀርለታል፣ ለአገልግሎት ጥራት መጨመርም የላቅ አስተዋጽኦ ይኖረዋል ብለዋል። የኤጀንሲው ምክትል ዋና ዳይሬክተር አክለውም ከነዋሪነት መታወቂያ አሰጣጥ ጋር በተያያዘ በተደጋጋሚ የሚያጋጥመው በፎርጅድና የመሸኛ ደብዳቤው ማስጭበርበር ለመከላከል የደብዳቤ ልውጡን በተቋማቱ መካከል በተዘረጋ የግንኙነት መረብ አማካኝነት እንዲከናወን በማድረግ የአጭበርባሪዎችን ተግባር ሙሉ ለሙሉ ለመግታት እየተሰራ ነው ብለዋል። በተጭበረበረ ሕገ ወጥ መረጃ የነዋሪ መታወቂያ የወሰዱ ጥፋተኞች ማስረጃዎችን ለማጣራት ጉዳዩ ከሚመለከታቸው የፌዴራል መንግስት ተቋማት ጋር ውይይት እየተካሄደም ስለሆኑ ተገልጿል። በአርቴፊሻል ኢንተለጀንስ የታገዘው የነዋሪነት መታወቂያ አሰጣጥ ስርዓት የሙከራ ጊዜ ስለሚያበቃና ሙሉ ለሙሉ ወደ ስራ ስለሚገባ ጊዜ የተባለ ነገር የለም ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከቀረበባቸው ሶስት ክሶች በሁለቱ ክሶች በነጻ ሲያሰናብታቸው በሶስተኛው ክስ ማለትም ህገ ወጥ የጦር መሳሪያ ይዞታ ጥፋተኛ እንዳላቸው ጠበቃቸው አበራ ንጉስ ተናግረዋል። ጠበቃ በራ እንደተናገሩት ፍርድ ቤቱ አቶ ታዬ ደንደአ ከመጀመሪያዎቹ ሁለት ክሶች ነጻ አድርጓቸዋል። እነዚህም ክሶች ለታጣቂ ቡድኖች ሞራላዊና የቃል ድጋፍን መስጠት እንዲሁም መንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉት ናቸው። ፍርድ ቤቱ አቃቢ ህግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንም ሀሳብ በነጻነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርተዋል ሲሉ ጠበቃ በራ አስረድተዋል። ሆኖም ፍርድ ቤቱ አቶ ታዬ ደንደአን ያልተፈቀደ የጦር መሳሪያ ይዞ መንቀሳቀስ በሚለው ሶስተኛው ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬ የመሳሪያውን ህጋዊነት ማረጋገጥ አልቻሉም የሚል ደመዳሜ ላይ ደርሷል ብለዋል። በዚህም ፍርድ ቤቱ ውሳኔ ለመስጠት ለህዳር 15 2018 ዓ ም ቀጠሮ መስጠቱን አመላክተዋል። የሰላም ሚኒስትር ዴኤታ ሆነው ያገለገሉት አቶ ታዬ ደንደአ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታሳስ 2016 በቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ 2016 አመተ ምህረት አቶ ታዬ ደንደአ በማህበራዊ ሚዲያ ላይ ያሰፈሯቸውን ጽሁፎች ጸረ መንግስትን ኃይሎችን መደገፍ አይሆንም በማለት ከመጀመሪያዎቹ ሁለት ክሶች ነጻ አድርጓቸው እንደነበር ይታወሳል። ሶስተኛው ክስ የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸው ክስ ተለቀው እንዲከላከሉ ብይን ሰጥቶ ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ